ሳምሪ አስረኛ ማስራንደኛ ምትወጣ እንኳን ወጣች። ዋናው ምን ነው ታቃ በራሱ ላ አስረኛ መውጣቷ ነው። በሰው ቤት ሄዳ አደለም አስረኛ ወጣች። እንቁርቴ ብኩን የሳምሪ አክስት እኮ ናት። ምንም ቢሆን በደም አክስት ናት እኮ እንቁርቴ ብትሆን ገባችሁ? ልዩነታችሁ እዛ ጋ ነው። ነግረች አትመኑ፣ ብዙ አትመኑ። የመጣባት ጊዜ እሷም ታጥረገረጋችኋለች። አሁን እሷ መምታት የፈለገችው ቤታዬን ስለሆነ ነው። ኤልሹን የተሸከመቻት እንጂ እንደ እንትና እንደ እንትና እንደማነስማ ይቺ እንደ አይታችኋል። ስሚ ማሚ እኮ ለፉጋራና የስራው ባህሪ ነው እንጂ ማሜ እኮ ትበልጣችኋለች ብላ እኮ ነገር ያመጣችሁ። ስለዚህ ሶሻል ሚዲያ ምናችሁ እንትን ምትሉት እኔም ብቻ ምን ለእውነት የምኖረው ለእውነት እና ለእውነት እዚህ ላይ ቀረ ነው እና ጊዜ የሚፈጅባት እኮ እንደዚህ ጥብቅ የሚያደርግ

እጠራት አለው። አይ ሄድሽ እኔ በጣም የምወደው አይ ላፕ ሄድሽ። አሁን አምስት መቶ ብር ሁሉ ገብታለች። አንድ ሚሊዮን አርጓት እንትን በኦሮሞ ልጆች ማለት እረፍኩ። ስነ ስርዓት አልኩ። ኤዲ ቲንጉም አለ። የራሳቸውን እኮ ነው ሰው ሁላ በቃ። አንቺ ሰርጀሪ ግን ታውቃለች። የሆነ ሰው አሁን እስኪ ላውጣው። ያለ ሰርጀሪ ያረጉ ሰዎች ናቸው ሰርጀሪ የሚሉት ግን እነዚህ ሰዎች ራሳቸው ሰርጀሪ እንዳደረገ ብዙ ሰው ታውቃላችሁ። ወንድሞችንም ለወር እዚሁ ለምክንያቱ አንቺ ነሽ አንቺ እዛ ጋር ባታባይ ና ጆከር ወጥቶ የእንትን ባይ ይህ ሁሉ ነገር ባልመጣ ነበር። ምክንያቱም ጆከር ቅዳሜ ዕለት የሚያናግር ምንም ነገር የለም። ዓርብ ዕለት አልተናገረም ትለሬቸው ሐሙስ ዕለት አልተናገረም ትለሬቸው ሁሉም ተቃዋሚዎች ተቃዋሚዎች የምንላቸው እነ ዋና አማራ ቁጭ ብለው የሚተነትኑ ሰዎች ምንም ነገር አልተናገረም። ዩ ለካ ጆከር ለካ ራቼ አስ ብሏል። ለምን ምን አድርገው በምን ምክንያት ለምን? አንቺ የመዘዝ ሻት ካርድ በዛ ብስጭት ውስጥ ሆኖ ነው የተናገረው። እኔ ያየሁትኝ የኪዱን ፎቶ ብቻ ነው፣ ምክንያቱም ኢየሱስ ሁሌ ስለሚሳደብ ብዙ ማዳመጥም አልፈልግም። አየሽ ለፎሎ ብለሽ እዚህ ጋር ድረስ ደርሰል። ነገ የልጅ አንድ ነገር ቢሆን እኔ አይደለሽም። ምክንያቱም በመጥፎ አላስቡም። ሳታውቂ ይሄ ገዝተሽ ያመጣሽው ዲፕሎማ ሳታውቂ ገደል ውስጥ ከተተሽ። አንቺ ፎሎማኛ፣ ማኛና ቆሮ ህዝብ ውስጥ ለመወደር ነው የሞከርሽው። ግን ለእኔ ምንድን ያልሽ ሌላ ነገር ነው። ያደረግሽው ነገር ጥሩ አይደለም። ይኸውልሽ እንዲህ እንዲህ ያለ ነው ህዝብ። ይሄ ነገር ሰውና ሰውን ያጋጫል። ደግሞ የኛዋት ወጣችም፣ ምን ችግር አለው? ብትለብስ እኔ የእሷ ለብሻለ። እንደ እድል የተረፈ ልጅ ነው እንደማንም ዝም ብሎ የሆነ ግዢ ሲሉኝ እሺ፣ አሁንማ ብልጠት የሚገዛበትን መንገድ አልሄድም። ትተናል፣ መንገድ ቀይረናል። ይሄ ግዢልኝ ብሎ የሚጮሁበት አካባቢ ላይ የአይስክሪም ያለበት አካባቢ ላይ ምናምን ምክንያቱም ጉንፋን እየተረፈኝ ጉንፋን። ከዛ መንገድ ቀይረን እግዚአብሔር በዚች በኩል አይስቤት አለች አደለ ብዬ በሌላ በኩል ከዛ ሚላሉ ማማ ጋማ ያ ወሬሳይስ ሚለ እንደርሳለን እየደረስን ነው። እስክንድር እንድነጋ እንሆንባቸዋለን ያ እስካም ይንክላቸዋሉ። እስካም ይንክል ከዛ እንዲህ እንዲህ እያለ ቤት ጋ ስንደርስ ማማ

ሚል ሄልዚ ዩ ግሮ ቢግ እላቸዋለሁ። አሁን አዳምንም አስጀምሪያለሁ። የፈረደበት ዳዲ ማሚ ዶንት ሴይ ማሚ ዳዲ ቢ ዩርሰልፍ

ላይክ ማሚ ላይክ ዳዲ ሴ ኖ ኖ ኖ ኖ፣ ግራማ ሴ ቢ ዩርሰልፍ ትለች። ያ ኖ ምክንያቱም በፊት ምንም በቃ ትነሳለህ፣ ደብዳቤ ነው የምታነበው፣ የሆነ ነገር ነው የምታደርገው ምናምን። ምን ነገር ገባ። አሁን ግን ጥለው ቀኑን ሙሉ እንደ ስቅ የሚያደርገኝን ነገር ጥለውልኝ ነው የሚሄዱት። በናፍቆት ነው ነገ አሁን ምን እንደሚጨንቅኝ ታውቃላችሁ? ጋሚት አሁን ሳምሬ ትምህርቷን ከጨረሳይ ዞ ብዞን እኔም እዚህ አልቀመጥም ነው የራሴን ህይወት አለኝ ወይ አብረን የምናደርጋቸውን ስራዎች ነው የምንጀምረው። እና ነገን አስባለሁ። ነገን በቃ ደግሞ ተመልሰው ደግሞ በቃ ባዶ ትሆናል። ያድጋሉ ይሄዳሉ ወይ የራሳቸውን ህይወት ይመሰረታሉ። ደግሞ ሌላ ደግሞ ያመጡልኝ ይሆናል ወልደው እነሱ። አይሆፕ እስከዛ ድረስ ከኖርኩኝ ግን ፋሚሊስ ፋሚሊ ኦፍኮርስ እንዴት አልስቅም። የሚያስቅ ነገር ብንግለኩ ሲያስቁኝ ብቃ ይሁን ነገር ሲያው አሚን አሚን ደግሞ ቤተክርስቲያን ስታይ ማለት ነው ማማ የሀገር ባህል ልብስ ስታይ አሚን አሚን ክሎዝ ትገልጅ አይ ላይክ በቃ። አሚን አሚን ክሎዝ አሁን ይህንን ማነው ማነው ከማን ነው የምትሰሙት? አያስቅም መታደል። አሚን አሚን ክሎዝ ማለት የአሚን አሚን ልብስ ነው ማለት ነው በእሷ አፍ አይ ላይክ በቃ። እንሰማ ስትል ማማ፣ አሁን እንደዚህ ልብስ ሲመጣልህ ማማ አሚን አሚን ልብስ ስትል፣ የራሳቸው አክሰንት አላቸው፣ የራሳቸው አባባል አላቸው። ሁለቱ ደግሞ በሮስ ያ ምናምን የሚጫወቱት ዝም ብላችሁ ካያችኋቸው፣ ጋይስ ከፍለህ የማታገኘው ከፍለህ የማታገኘው አክት ነው። ብታየው በቃ እንደው ከእኔ አሁንማ፣ ቆይ ካሜራ ሙሉ ገጥሜ ፒዩር የሆነ ካሜራ ገጥሜ እንደው ለራሳቸው የሚቀመጥ እንትን ባሳያቸው ደስ ይለኛል። ይሄ ሳታውቁት የሚሰሩት ስራ ይኸው፣ ከዚህ በላይ

ያ በጣም እግዚአብሔር ምስክሬ ነው መታደል ነው በቃ። ይሄ በቃ መታደል ነው። ቀስ ብለሽ መብራት እኔ እኔ ልጆች ከተኙ ግዴታ ነው ልጆቹ ቤት ውስጥ እያሉ ማ ልቀደድልሽም። የምቀደደው መንፈስ እዚህ ቤት እንዲኖር አልፈልግም። ቤቴ ስመጣ አምቧረቅብሽ ግን ያንን መንፈስ መጥላችሁ እያንዳንዱ ነገር ጋይስት ነው እዚህ ቤት ውስጥ ይቀመጣል ያንን አልፈልገውም ያንን አልፈልገውም። ዛትስ ዋይ እኔ በነገራችን ላይ አልተሳካልኝም እንጂ ብዙ መውለድ እወዳለሁ። ከድሮ ድሮ ግን፣ ካወቅኩት በኋላ ውድነቱን፣ ማሳደጉን ምናምን ካወቅኩት በኋላ እንጂ ደስ ይለኛል ፋሚሊ ናይ እሺ፣ እንግዲህ እሺ እንደፈለግህ። እኔም እንዳንተ ነበርኩኝ ነበርኩ እናገር ነበረ። ያ ድህነት ሲሰማኝ ባዶ ሰውን እንዳንተ ነበር ማይረግል። አሁን ግን ቤታየሁን ነገር ተናግራ እኔ አለች። ዛሬ ጠዋት የሰማሁት ተቆርጦ እሷ ስስቅ ነበረ። ካልኳችም ብዙ ተማርኳል ብዙ ተምሬያለሁ፣ ተለውጫለሁ። እኔ እንደዚህ አይነት ሰው ሰፖርት ነው የማደርገው። ያ ብዙ ተምሬያለሁ፣ ተለውጫለሁ። በቃ በፊት የነበርኩበትን ቦታ መሆን አልፈልግም። አያችሁ፣ አንድ ነገር ልንገራችሁ። ለማወቅ የሚሄድ ልጅና አውቅያለሁ ብሎ የሚያጠፋ ሰው በጣም ከሚያስጠላኝ ነገር ለማወቅ የሚጠር ስፋቱን ጉዳቱን፣ ስተቱና ና ጥሩነቱን ለማወቅ የሚሄድ ሰው በጣም ደስ ይለኛል። እያወቀ የሚያጠባ ሰው አውቅ ያለው ተምር ያለው ከጥሩ ፋሚሊ የጣት ጫዋነኝ ብላ ራሱን ደምድሞ ተሳዳቢ፣ ባለጌ፣ አሰዳቢ፣ አልቃሽ ሰው በነገራችን ለእኔ ሌብነትም ተሳዳቢነትም ለእኔ አንድ ነው። ሁለቱም ኃጢአት ናቸው፣ እግዚአብሔር አይወዳቸው። የኃጢአት ትንሽ ትልቅ የለው። አንዳንዱ እኔ ጨዋ ነኝ ሰው መሳደብ አልወድም ብሎ ግን በሙሙን የሚያከፋፍል ሰው አይመቸኝ አይመቸኝ። እሱም ኃጢአት ስለሆነ ብልግና ስለሆነ አንዳንዴ ደግሞ ስድቦች የማያውቁ ሰዎች መገለጫ አውቁ ግን አይሳደቡም፣ ሲ ልዩነቱ ያ ነው። አውቀ ግን ሙሟቸውን የሸጡን ያከፋፈሉ ሰዎች ግን አይመልሱት፣ ያንን የሸጡን ነው ሙሙ ልዩነቱ። የተሳደቡ ሰዎች ይቅርታ ይላሉ፣ ሳናውቅ ያጠፋ ነው ነገር። እነዚህ አሁን ሙሟቸውን አከፋፍሉ፣ ይህን ሙሙ እኮ አውቀዋለሁ፣ ይህ ሙሙ እንዲ። አሁን የሁለቱን ጥፋት እንዴት ነው ምንለኪው? ለማወቅ የሚሄዱትና አውቀው የሚያጠፉትን ምን እናርጋቸው? እንዳይከብድል በጣም ነው በጣም ነው። በሰማይም በምድር ከባድ ነው። እኔም ለማወቅ እጠራለሁ ወይ ችስ አልሸጥኩም፣ በነፃ ግን ሰጥቻለሁ ለሆነ ሰው። በነፃ ለፎንቅ ከፍያለሁ፣ ለፎንቅ ግን አልሸጥኳትም። ወደ ገንዘብ አለው ደግሞ ከጋሽ ጫላ ጋር ምንም ያደረኩት ነገር የለም

አቤት አቤት አቤት፣ እንዲህ ያልኩኝ በጣም እናቴ አይለኛ አይደል? እስከዛሬ የተናገርኩትን ነገር ያንችን አንከፍትላትም አሉ። በፊት ለፊት አንከፍትም፣ ምክንያቱም ታውቃለች። ግን የሆነ ሰዓት ላይ እሱ ቄዳ እስቲ ክፈትልኝ ምትለው ሰው እየነበረ አሁን ተነስተዋል አሉ። በትግሉ ጊዜ ወይ መድኃኒዓለም ደውይ አልኩኝ እኔ፣ ለሌላ ሰው ጣጣ የለኝም። ለእናትና ለአባቴ ግን ክብር አለኝ። አባቴ ሞቷል ተገላገለ። እንደዚህ ሆኝ ይሳያል ያሳፍራል። በጣም ክሉ ያሳፍሩ እንዲህ ወታችሁ እንደዚህ መሰዳደ ምናምን ከዛ በኋላ ሌላ ሰው ማየት እኔ እግዚአብሔር ምስክር በህይወት የሚያሳፍር ነው ታውቃላችሁ። ረግጬ ረግጬ ረግጬ ፖለቲከኞችን ሳገኝ እንዴት እንደማፈር የለም እኮ እንደው ሰላም ባልላቸው ምንም ባልላቸው ደስ ይለኛል። በቃ ባልገኝ ራሱ ደስ ይለኛል። ከሄድኩ በኋላ ራሱ ስቅቅ ይለኛል። ስቅቅ ወይ ኩድ ይፈላል። አሁን እነዚህ ሰዎች እኮ አይመጥናቸውም፣ ግን እነሱን ሰፖርት ለማድረግ ያደረኩት ነገር ነው። ምክንያቱም ጭቃ በሆነ በወደቀ ሰው ስለሚሰደቡ ነው። እስኪ እኔ ማንነቴን እነሱ ከሚሳደቡ እኔ ልዋረድላቸው። ምክንያቱም ለነሱ ብሎ ህይወት ተከፍሏል። ግን በጣም ያሳፍራል። ግን እና ከሌ ግን ለማን ብለው ነው እንደሚሳደቡት? ለማን ብለው ነው ቁጭ ብለው አሹሙ? በተለይ እንቁርቴ እና እንቁርቴ መሳዮች ለማን ነው? ለኦሮሞ ህዝብ ነው? ለራሳቸው ነው የሚታገሉት? የዚህን ያህል ከትናንሽ ልጆች ጋር ወርዶ መሰዳደቡ እና ለአንዱ አግዞ አንዱን በጣም ለማን ነው? ገንዘብ ያስገኛል። ቲክቶክ ላይ ይከፍላል። እሱ ልክ ነው። ግን ለማን ነው? መሳደብ በጣም አስቀያሚ ናወር ነው ወጣቶችን ማዋረድ፣ በነገራችን ልጅነት ውበት ነው። ሁማንያንም አረጋችሁ አላረጋችሁም አንዳለች፣ ሊፕስቲክ ተቀባችሁም አልተቀባችሁም ውበት ነው። በልጅነታችሁ በጣም ኩሩ እግዚአብሔር ምስክርን፣ በእድሜ አትሸመቅቁ። ሌላውንም ከሌላው ጋር ኮምፒቴሽናችሁ መሆን ያለበት በምትሰሩት ስራ በእድገታችሁ ያው ሙሙም ሸጣችሁ ስራም ሰራችሁ ትሶኬ እኔ በነገራችን ላይ ችግር የለብኝ እኔ ችግር የሚኖርብኝ ሙሙ መሸጥን የምቃወሙ መቼ እንደሆነ ታውቃላችሁ የምቃወመው እኔ ጋር ስትመጪ መች ብቻ በአንቺ ገና አይደለም ሙሙሽን ፊንጢጣሽን አውጥተሽ በተሸጡ ችግር እኔ ጋር ግን እንዳትመጭ ፕሮብለም እና ሌላው በላስት ለዛሬው ይሄ ግሩፕ ወደ እኔ ጋር እንዳት እንዳትመጡ የሙሙ ግሩፕ እዛ ያቶ ጫላቅ እዛ። ኦኬ፣ ባይ ባይ።